ምንም አባሀተ ስድብ ነው። ተሳደብ ልቅ አፍነክ ክፍት አፍነክ ሴት በመሳደብ አገር ምድሩ ያውቃል። አፈን ክፈት አፈን በአፍ እራ በአፍ ቅዘን አለቀ ደቀቀ። ምንም የምታመጣው ነገር የለም። ያከበርኩትን እግዚአብሔር እግዚአብሔርን ገይጽ አንዳንዴ ያከብ። እንዴት ነው ሰው የምታከብሩት? አለ አክብሬው አክብሬ አክብሬ በጣም እኮ ማከብሩ እንዲህ ነው የጣልኩት። ለምን ሰው ልጅ ክብር አይወድም? ክብር አይወድም በቃ ያለበት እኔ መሳደብ ከፈለኩ ረግጥሃለሁ፣ ግን አንተን ምን አይነት ቆሻሻ ሰው እንደሆንክ ከነገ ጀምሮ አሳይልሃል። ወንድ ከሆንክ ዳልቻን ገጥመ። ማሳየት የተለመደ ስድቦችን ነው የምትሳደቡ። ትገሚ ያለሽ ቆሻሻንሽ ወንድ ሚያረግሽ ሰካራ የምትጎረጎሪ ቂጥሽ ምት ይህን ነው የምታደርገው። ካለዚ ውጭ ስድብ የለ፣ ካለዚህ ውጭ ስድብ የለ። ያቺ ደግሞ ኔ ቤት አደለም። አንድ ስድስት ዓመት ሙሉ ቲክቶክ ላይ ስንቀመጥ በወንድ ታምቼ በወንድ ገንዘብ ተሰድቤም አላቅ በሰ ሰካራም ብትል ጠጥቼ ተንበዛ ብዣ አላቅ አላቅም። እኔ ሁሉም ሀገር ምሩት ተሳዳቢ አወሳደባለሁ ስትነካኝ፣ ከዛ ውጭ እኔም ቤት አታውቅም። አለቀደቀቀ እዛ በተረፈ ሰካራም ብትል ተጎድጓድ ብትል እንደዚ አይነት ሴት እንዳልሆንኩ ልቦናህም ያውቀዋል። አይበቃኝ በቃሽ የምትሉ ማለት ነው፣ ብሎክ ነው ማረጋችሁ። አባቴ ሙት ማቃችሁ። ሰዎች ስፔሻሊ ማቃችሁ እንዳትሉኝ በቃሽ። ለምን እኔ ስሰደብና እንደዚህ ስደረግ እናንተ በቃሽ ቤታ ስድቡን ልክ እንደምትቀበሉልኝ ነገር በቃሽ ቤታ። ምታስንቁኝ እናንተ ናችሁ። ቀማላ ሰው የምታስንቁት እናንተ ናችሁ። ማንም ሰው እየወጣ የምሳደቡ ሙድ መስሎ አለ አይደለ? ጽጌ ቀልዴን መስሎሽ አለ አይደል? ቀልዴን መስሎሽ ነው አይደለ? የምትይው እያሾፍኩ መስሎሻል። ይጂ የፎ የፎሎ ችግር የለብኝም። ኤኒዌይስ አፉን ይክፈት፣ ነገም አፉን ይክፈት። የሚሰማው የለም እንደተለመደ ነው። የታወቀ ነው። አፈን ብትከፍት ከዚህ ከቲክቶክ ወይ ከፌስቡክ አያልፍም። ኮመንት ላይ ሴት የሚሳደብ ቆሻሻ ሁሉም ነው የሚልክ። የተለመደ ነው። ሌሎቹን ሴቶች ሲሰድብ እኮ እንዳለ ኮሜንትን ብታነበው፣ ሴት የሚሳደብ መቼ ነው ከወንድ ጋር የሚጣላው? ሁሉም ሰው ነው የሚልክ። ገባክ? ከአንተ በላይ ተሳዳቢ እንዲሆንክ ታውቃለህ። አመቱ ሙሉ ትንጨረጨራለ። አመቱ ሙሉ ትንጨረጨራለ። ከሞ አይኖ በሴት ትቀናለ። ሰው እንዴት ወንድ ሆኖ በሴት ይቀናል? ጊፍት ለምን ተሰጣት? የሁላ ነገር ከአቅም ካለ ሰው ጋር መግጠም ነው። የለም አቅም፣ እድሜ ለእኔ አንበሳ የሚያስወረው ወርቁልህ እኔ ነኝ። እኔ ደ ማዘኔ እናቴኝን ሰኝ አዝኜ ሰውዬ ጊፍት የሚሰጠውን ሰውዬ እላ አስገብች። ማሰጣት ደሞ እኮ እግዚአብሔርን ሁልጊዜ አትሰጭኝ ምናምን ሲል ከትናንት ወዲያ ነው ታስታውሳላችሁ። ሞ መቼ ነው የምትገባው? ላይቭ እኮ ስትገባ ተገጣጥመን አናውቅም አልኩትኝ። ጊፍት እኮ ልሰጥኒ ወራደ እንደ እንዲ ባለጌ ሰው መሆን እናለው። ቆሻሻ ሰው ነው ደሞ ኧረ ብሎ ካላረጉ የሚቀመጥ ሰው ችግር የለም ሳደ እኔ አፌን ደም ጠንቅቃችሁ ታውቁታላችሁ፣ ከድሮም ጀምሮ የምታውቁኝ። አሁን አልተሳደብኩም። ልሳደብ ልሳደባል፣ እሱን ነው ምን አይነት በመጥፎ ማሳየው እኔ እሱ አይደል እንደዛ የሚሰሩት ስራ አሳየዋሉ። ጨርሻለሁ። አፈመሽ ወረታይ አረ እናንተ ተውኝ። ኔ ስለዛም ትዝማ ይለኝ። ተውትኝ ይለፍልፍ። ነገ መጥቶ ይሳደብ። ከነጎዳ የሚሳደብ እራሱን በራሱ ቆሻሻ ሴት እንደሰደበ እያሉ ፊቱንም እዛ አስጥቶ የሚታየውን የምን አገባኝ። እናንተ ደግሞ እኔን አይደለም እንዲቡራ የምትሰድበው። አንድ ደግሞ አንቺ ፊንገር መተሻፍሽን ነገ ክፈች ረግጥሻለሁ። አንቺን ደግሞ አቅሻለሁ። ወሬ ጠፍቷል።